ፖድካስት እናንተ ልጆች፣ ስለዚህ ፖድካስት ታውኛ ላልኩ በጣም አጓጊ ኤክሳይትድ የሚያደርግ ነው። ደስ የሚል ገጠመኝ ከአሁኑ እራሱ እያሰብኩት ኤክሳይትድ ሆኛለሁ። ፈቀደ በጣም የሆነ ነገር ልንጠይቅሽ ነበር ሄሩ፣ ምንድን ነው ፖድካስት? መጀመሪያ እንፈልጋለን። ከዚህ በፊት እኮ አስበን ነበር። ምንድን ነው ፖድካስት እናንተ ልጆች? ስለዚህ ፖድካስት ታውኛል አልኩ። በቃ ይቅር፣ ሶሊ፣ እኔ የልጅ ፖድካስት ምን ሊመስል እንደሚችል ሳስበው ሳስበው ምንም አልመጣ ስላለኝ ይቅር፣ ይቅር። እሺ ታይማ ኤን ፖድካስት እኮ ማረግ የለብንም። ቀድላችሁ ማለት እናንተ ማት ሀሳብ ነው እናቴ በየቀኑ የምታመነጩት በቃ አይሆንም። አሁን አይሆንም። እሺ አይሆንም ሄሩ። አይ እባክሽ፣ በማለት አይደለም ሳስበው የሚሆን ስላልመሰለኝ። አሁን መጽሐፍ እያነበብኩኝ ነው። እስቲ ትንሽ ላንበብ ትንሽ ደቂቃን ከማን በፈልግ ያለውና መታችሁ እረበሻችሁ። እኔ ቁጭ ስል ለምላ ነብ ከሆነ ምናምን የሆነ ሀሳብ ይዛችሁ ትመጣላችኋል። አዲስ የሌለ ሀሳብ ብሉ፣ ጥፉ፣ ጥፊ ጥፊ። በኋላ እንገናኛለን። ትንሽ ላምብብሽኝ ገንዘብ ይመጣችሁ። ዛሬ በቃ በጣም ረባሾች ሆናችኋል። እንዴት ላንብብ ነኝ? አላስነብብም። አይደለም እየረበሻችሁኝ ነው። አይደለም እና ሶኒ አይደለም። በጣም ረባሽ ሆናችሁ እኮ ምንድነው? እማ እንደሱ አይደለም። እስቲ እዚህ ጋር ነው ያቆምኩት። አላስነበብም አላችሁኝ። እሺ፣ እማ እባክሽ፣ ፖድካስት መስራት እንፈልጋለን። አሁንም ፖድካስት፣ አዎ ይሄ ፖድካስት የሆነ መፍትሄ ካላገኘ በቃ አታስቀምጡኝ፣ አለ በቃ ይህን ሀሳብ ብንቶ ምን አለበት። እንዲማ ነይና እንነጋገር እባክሽ። ይኸውልሽ ከዚህ በፊት ተነጋግረናል፣ አውርተናል። እሺ በቃ እናንተ ያላችሁት ይሁን ብዬ የሆነ ነገር ለመጀመር ሞክረን ነበር፣ አይደል? ተስማምተን ነበር። ግን አሁን ድጋሚ ሳስበው በቃ ቢቀር ብዬ አሰብኩኝ። እንዴትማ፣ ለምን ይቀር? በቃ ሳስበው በቃ የሚሆን አልመሰለኝም። እስኪ ምን አይነት ሊመስል ይችላል? የልጆች የልጆች ፖድካስት ሲኖራቸው በጣም አጓጊ ኤክሳይትድ የሚያደርግ ሰዎችን ከሀገር ውስጥም ከሀገር ውጭ የሚሆኑ ሰዎች ይመለከቱናል። እባክሽማ እንግዲህ የታያችሁ ነገር አለ መሰለኝ፣ በዚህ ፖድካስት ዙሪያ እንደዛ ነው ሰው ልዬ፣ እንደዛ ነው የታይሽ ነገር አለ፣ ቆንጆ የሚሆን ይመስልሻል? እሺ እንግዲህ ውስ እኔ የምትወጡት ከመሰላችሁ እስቲ ድጋሚ ላስብበት። እንዴት እንዴት እኔ እኔ ሳስበው ፖድካስት ላይ ምንድን ነው ፖድካስት አይታችሁ ታውቃላች ለመሆኑ? ብዙዎች ፖድካስት ነው ሊኖር ይችላል። የትናንሽ የትናንሽ አይ ቲንክ የለም ግን ሊኖር ይችላል የትናንሽ የመጀመሪያዎቹ መሆን ይችላለሽ። ጥሩ ነው የመጀመሪያዎች መሆናል አዎ ግን የመጀመሪያዎች ሲክሆን ምን አለ መሰለሽ እ ብዙ የመጀመሪያ ነገር ሲክሆን ብዙ ኤክስፒሪየንስ ላይኖር ይችላል እንዳሰብሹ ላይሆን ይችላል ምናምን ማን ሞክራው መሞከር አይከፋም እባክሽ ደግሞ ፖድካስት ደግሞ በጣም ጥሩ ነገር ነው ፎሎወሮቻችን እየጨመሩ ይሄዳሉ የሚወደን ሰው እየጨመረ ይሄዳል ብዙ ሰው በጣም ከኛ ጋር የሆነ ይመጣል እና ስለዛ እባክሽን ፖድካስት እንስራ በማርያም ኦኬ ሶልዬ የአንቺ ሀሳብ እንዴት ነው የእኔ ሀሳብም እንደዚያው ነው ሰዎች እኛን እያወቁን ይመጣሉ ለአንቺም ብዙ ነገር ይሆንሻል እሺ፣ ምን ምን አስባችኋል ስለ ፖድካስቱ? ፖድካስቱ ፈን የሆኑ ነገሮች፣ ገጠመኞቻችን፣ ከሰዎች ጋር ማውራት፣ አንድ ላይ ባልባል ሲሆን፣ አንድ ላይ በጣም ብዙ ሾዎች መስራት። በቃ እንደ አይነቱ ነው የሚሆነው እና በጣም ያው እንደ ራሳችን ኮንተንት ነው የሚሆነው እና ታስባችኋል የምትወጡት ከሆነ ያው እንሞክረው ኛ የሚያልል ፖድካስት ላይ ስለዚህ እኔ የፖድካስታችሁ የመጀመሪያ እንግዳ ልሆን ነው ማለት ነው። ፖድካስታችን ላይ ጠብቁን። ወደ ፖድካስት ስለዚህ ቃል ግቡ። የመጀመሪያ ፖድካስታችሁ ከኔ ጋ ነው የሚሆነው። ስለምንድን ነው የምናወራው? ፍለፈኒ የሆኑ ገጠመኞች ገጠመኞች አሏችሁን? በጣም ሰሞኑን ልታዝናኑት ነዋ። ማርያምን እንግዲህ እየሳቅን እየተዝናናን አብረን እስኪ ምን ምን አስቂኝ ነገር እንደምታለን እናንተ ቫኬሽን መሄድ አይጠበቅባችሁም። ሄርሶላን ፖድካስት ላይ እየገባችሁ ቫኬሽን ታደርጋላችሁ፣ ከኛ ጋር አንድ ላይ። አሁን ወደ ፈኒ ወደ ሆኑት ገጠመኞቻችን እና ምን እያልሽ ነው? የፖድካስቱ ፕሮግራም የሚቀርበው ሄርሶላን ዩቲዩብ ቻናል ላይ ነው ማለት ነው? አዎ ሄርሶላን ዩቲዩብ ቻናል ላይ ነው። እሱን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እንዲሁም ፎሎ በማድረግ እንድትተባበሩን እንጠይቃለን። እናመሰግናለን። በጣም አሪፍ ግን ምንም የሚያስቅ ነገር ኖሯችሁ? እኔ ብዙ ጊዜ እናንተ ቁም ነገር ነው የምታበዙት ምናምን አይደለ? ብዙ ጊዜ ምንም የሚያስቅ ነገር አላችሁ? የመአት አንድ ቀን ቤቢ እንግሊዝ ትምህርት እያስጠናችኝ ያለ፣ ማይግሪን ስትለኝ፣ ማይግሪን እኮ ያላትምታት አይደለም የኔ አረንጓዴ ነው ማይ የኔ ነው አረንጓዴ ደግሞ ግሪን ነው ስላት፣ ከበቃ ተናደር ሁለታችንም። ከበበቃ ማጥናት ትቼ ሄድክኝ። እኔ ደግሞ አንቺ ያልሽት ትዝ ይለኛል ትላንትና ማታ ላይ ፍሪንሽፕ የሚለው ፍሬንድሺፕ የማውቀው ድሮ የሚመስለኝ እኮ ጓደኛ ይበግ ነው። ስለዚህ ሼር እናደርጋቸዋለን፣ የሚያስቁ ነገሮቻችን ነገር። ከዛ እኔ ደግሞ ማለት ነው ማሳቅ የለም፣ የሚያስቅ ነገር ብቻ አንፈልግም። አንዳንዴ ደግሞ ቁም ነገር ያስፈልጋል አይደለ ሶሊዬ? አሁን ለምሳሌ እኔ ቁም ነገር ላይ ደግሞ እንድት አተኩሩ የምፈልግባቸው አንዳንድ ኤሪያዎች አሉ። ለምሳሌ አሁን በቀጣይ የዓይን ብሌን ልገሳ ላይ አንዳንድ እንቅስቃሴዎች ልንጀምር ነው አይደል? ስለዚህ የአይን ባንክ እኛን ብሔራዊ ብሔራ ማን ነው አምባሳደር ሊያደርገን ነው አይደለ? ስለዚህ በጣም ጎበዞች፣ እዚህ ፖድካስት ላይ አንዳንድ መረጃዎች፣ ቁም ነገሮች ደግሞ ጣልጣል ልናደረግበታል ና አይመስላችሁ? ይመስለኛል። ስለዚህ እንግዲህ እንሞክረው ከተባለ እያዝናናን አንዳንዴ ደግሞ ቁም ነገር እያስተማረን ቁም ነገር መልእክቶችን እያስተላለፈን አብረን ልንጓዝ እንችላለን ማለት ነው። ይሄንን ሀሳብ ግን እኛ ወደ ተግባር ከመግባታችን በፊት ቤተሰቦቻችን አስተያየት ቢሰጡበት ምን ሀሳባችን አሁን ይህንን ቪዲዮ የሚመለከቱ ሰዎች አስተያየት ቢሰጡበት ምን ይመስላቸው? ፖድካስት ልንከፍት የምትፈልጉ ሰዎች በዚህ አካውንት ላይ ይሄ ሶላም በሚለው አካውንታችን ላይ አስተያየት በኮመንት ላይ ጻፉልን። አስተያየቶቻችን እንቀበላለን። እና ወዶቼ የእናንተን አስተያየት ከማየት እና ከመቀበል ወደ ኋላ እንልም። እናመሰግናለን። ስለዚህ የዚህ ፖድካስት መቀጠል ወይም መቅረት በእናንተ አስተያየት ይወሰናል ማለት ነው። እና አስተያየታችሁን እንጠብቃለን። ሶሊ ምን ትያቸዋለች? እኔ ደግሞ በዚህ አካውንት ሄር ሶላን በሚለው አካውንታችን ላይ ብዙ የሚያስቁ እና በቃ በጣም ፈን የሚያደርጉን እና በቁም ነገር ነገሮችን እናቀርብላቸዋለን፣ ሼር እናደርግላቸዋለን። ስለዚህ ምን ያደርጉ ይህንን ቻናል ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከ እንዲሁም ኮመንት እና ዳበሽ ሞ ሰብስክራይብ እንደደረጋችሁ እንዳትረሱ። ሁሉንም አንድ ላይ አጠቃላችሁ አድርጉ። ከወደዳችሁት ላይክ፣ ሰብስክራይብ እና ፎሎ እንዲሁም ደግሞ አስቴት ካላችሁ ደግሞ ኮመንት ላይ ለሰዎችና እና ለቤተሰብ ለጓደኞቻችሁ፣ አጠገባችሁ ለሚገኙት ሰዎች ሁሉ ለጎረቤቶቻችሁም ሼር ማድረግ ከፈለጋችሁ ሼር እያደረጋችሁ እንዲሁም ደግሞ ቪዲዮ እንዲደርሳችሁ የደወል ምልክቱን ተጫኑ። በየቀኑ የሚገጥሙን አስቸጋሪ ነገሮች የሚገጥሙን አስደሳች እና የሚገጥሙንን የደስታ ጊዜዎች ለእናንተ እናካፍላለን፣ ለእናንተ እናጋራለን ከኛ ጋር አንድ ላይ ሆናችሁ ይህም ፖድካስት በደንብ እያያችሁ አንድ ላይ ከእኛ ጋር ሆናችሁ ዘናም ስትሉ ደስታም ስትደሰቱ ከኛ ጋር አንድ ላይ በመሆን አንድ ላይ ጊዜያችሁን አሳልፉ እላችኋለሁ። ፖድካስቱ እንዲቀጥል እንደምትፈልጉ አልጠራጠርም። በነገራችን ላይ ይሄንን ሀሳብ ተግደረደርኩበት እንጂ አልጠላሁት፣ በጣም ወድጃለሁ። ምክንያቱም እነ ሶሊ በጣም ብዙ እኔ ጋር መቅረት የሌለባቸው ነገሮች አሏቸው በጣም የሚያዝናኑ የሚያስተምሩ ነገሮች በየእለቱ አይጠፉም አሉና እነሱን ነገሮች ለእናንተ ሼር ብናደርግ መልካም ነው ብዬ አምናለሁ። ስለዚህ ይህንን ሀሳብ በእኔ በኩል ተቀብዬዋለሁ። እንዴት ይሆናል የሚለውን ግን ያው እናስብበታለን። እስቲ እናንተ ያላችሁን አስተያየት እስቲ እንሞክረው አንሞክረው፣ እንዴት እናደርገው የሚለውን እስቲ የእናንተን አስተያየት ደግሞ እንቀበል። ስለዚህ አስተያየታችሁን እስቲ እየጻፏችሁ እያስጌዳችሁት አረያት ለቀለቀችት ማለት ነው። ስለዚህ የዚህ ፖድካስት መቀጠል ወይም መቅረት በእናንተ አስተያየት ይወሰናል። እኔ ግን በሀሳባቸው ተስማምቻለሁ። ለጊዜው ቀጣዩ ፕሮግራም ምን እንደሚመስል ደግሞ በቀጣይ አብረን እናያለን። እናመሰግናለን። እንወዳችኋለን ባ